ለመቼ ነው የሚደርሰው? እንደ ዳቦ ሁሉ ነገር ቀላል መሰለክ? ይደርሳል። ቆየ ኔ ጌታ ሪፈር ልጻፍልን? ሐቡዬ የኔ ማር ማነው ሪፈር? ምን ጽፍልኝ? ቆይ እጽፍላለሁ። እዚ ጋ ፊት ለፊት የምታዩ ጉብል ሚስት ይፈልጋል። ሚስት መቼ ነው የሚደርስለት? ሀቢባ ፖላ አርጉኝ እስቲ ሁላችሁም። ወደ ሀቢባ ሪፈር ተጽፎልሃል። ትዳር ፎሎ አድርጉትኝ። መኒጋንም ስለሰጠ ትዳር ነው የምትፈልገው አደለ? እኔ ትዳር እኔ አሁን እዚህ ጋር የምሰራው ምለው ትዳር አይደለም ማገናኝ። በቃ በቃ አንዳለች አንዳለች። ቆይ ተረጋጋ። እንዴት ነው ወገን? እንዴት ነው ወገን? ገና አንተ ቃቅ ሳታድግ ከዛ ሌላ ሴት? ቆይ ተረጋጋ። ኔ ጌታ አሁን አንተ ማድረግ ያለብቅ፣ እኔ ለሀቢባ በውስጥ እነግራታለሁ። ትዳር ነው የምትፈልገው ትዳር እንትንላል። እስከዛ ፎሎ እንዲያደርጉ ከአንድ ደቂቃህን ትጠቀማለህ ሀቢባ ጋር እልክሃለሁኝ እዚህ ጋ ግን ሀቢባ ጋር አግብተክ መጥተክ ወደ እኔ ስትመጣ አንድ መኒ ካን ድጋሚ ትልካለህ። ወደፊት እች ሴት አብራ ትዘልቃለች ወይ አስተሳሰቧ ምንድን ነው ነው? ገባካሁን? ፊርህን ነው ምነግርኝ ምንድን ነው? አንድ መኒ ጋር ልገምና ሀሳቢን ላብስሳ ሁ በነፃ የለ ከሰጠክ ትዳሩንም ማገናኘለሁ። ይፈለግልኝ ዛሬ አንድ አንድ ሰው ሊያዝልሽ፣ አንድ ሰው ቢዚ ናት። አቢባ ድገማ ቆይሽ መጣው እንዴ ጎጉል ደርሽ መጣው። ገስተቅ አላጨናንቀክ ግን ስጠኝ። አላጨናንቀክ ግን ችግር የለውም ቆይ፣ መጣው። እስከዛ ስሚ ልጠይቅሽ፣ እሺ? አይ እየሰጠኝ እየሰጠኪ ኔ ጌታ ወጣ ሰጥሻለሁ። ማርያምን አወርዳለሁ እሱን

ወጥተህ ከፍለህ ስትመጣ ነው። በነፃ ምንም ነገር የለም፣ አንሰራም። ነፃ የለም፣ ከዚህ በኋላ ዘግተናል። ቤታ ድሮ የቤታ ድሮ በነፃ የሰራችው ያገለገለችው በቅቷል። ከዚህ በኋላ አንተ ሰውዬ ዩቲዩብ እንድትከፍት ምን ሰው ነበር እኮ ሰው ነበር። ከማን የተማርሽው? ማን ነው የላከብኝ? ይሄን ሰውዬ አንድ መኒካን ልኮ ስምንት ቀን ነው የሚያወራው። ማን ነው የላከ? ጠላት እኮ ሚስት አልፈልግም አልኩሽ እኮ ሚስት እኮ እኔማ፣ ወዳጅሽ ወዳጅሽ ነኝ፣ ጠላትሽ አይደለሁም።

ስንት ዓመት ያገለገሉ ነው እኮ። ስንት ዓመት እንደ መፋቂያ የተጠቀሙ ሰዎች ናቸው እኮ እዚህ መጥተው እኮ የሚገለገሉት። ገና አንተ ለሽንትህ ራሱ ፍንጥ ፍንጥ የምት ሰውዬ አበደን አበደን አበደን፣ እንዳትመጣ እዚህ ቤት። ከመጣህ ራሱ መኒጋን ሰጠቅና በነፃ የለም። ኤርትራዊ ነው ደግሞ ከመይ ከመይ። አይ ልታጣር። አይ ደግሞ ኤርትራዊ ያገለለች ከጎረቤት አገር ልባት